እናንተ ምንድን ነው የተፈጠረ? እውነት ለመናገር በሄሉ ቤት ዛሬ ቪዲዮ ሲጠብቅ ሲጠብቅ ሲጠብቅ ካረምኩ ጌታ ነው ምላችሁ። እንዴ ምኑንኩ ምኑንኩ ፍቅር ይዞኛል እንዴ! ጉድ ፈላ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ፣ ውድ ያገሬ ልጆች እንዴት ናችሁልኝ? ደናናችሁ? እኔ ደናኔ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች ማለት ነው። ቪዲዮ ይህን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። ስትገቡ ላይክ አድርጉ። ለቤትም አዲስ ከሆናችሁ ሰብስክራይብ አድርጉ። እንጌታ አይከፈልበትም። ላይክ አድርጉ። ሲወዳችሁ ሲለምናችሁ እውነቴ ነው የምላችሁ። እናንተ ፍቅር ይዞኛል እንዴ! ሶስት ሆኑብኝ እኮ ሄሉና ያቡ ማለት ነው በፈጣሪ ስ ሲጠብቃቸው ሲጠብቃቸው ሳይመጡ ሲቀሩ እንዲ ምንድን ነው የተፈጠረ ብዬ ነበር። ለማንኛው ብዙዎቻችሁ እንዳታስቡ እንግዲህ ነገሮቹ ወይ ለመፈታት ነው ዛሬ ቪዲዮ ያልተሰራበት ብዬ አሰብኩ፣ አሁን ላይ ማለት ነው። እና በጣም ብዙ ሰዓት ሲጠብቃቸው ነበር፣ ግን አልመጡም። ያንቀን ምንድን ነው ሄሉና ያብ እንግዲህ ያንቀን አንድ ላይ የተኙ መቼም ምንድነው የተፈጠረ ብዬ አሰብኩ ማለት ነው። ቤተሰብ ማነው በጉጉት ሲጠብቃቸው የነበረ ሁላቸውም ስ በኮሜንት አሳወቁኝ፣ በኮሜንት ማለት ነው የኔ ውዶች። ለማንኛውም ብዙም አታስበው፣ ነገ አይታወቅም። የእግዚአብሔር ስራ ደግሞ ታምር ነው። ሄሉና ያብ እንግዲህ ያን ቀን አንድ ላይ ያደሩ ታቃላቸው። እንግዲህ ነገ አይታወቁም ሁለቱም ታርቆ ሮማንቲክ ቪዲዮ ይመጣሉ ብዬ አስባለሁ እንጂ አላቅም። ያቡም እንግዲህ ልጅቷን ከየወቶ አሱ ሄሉም እንደዛው በቃ በአዲስ ምዕራፍ ይመጣሉ ብዬ አስባለሁ። ቤተሰብ ማለት ነውና፣ አላቅም። ብቻ ዛሬ በጣም ነበር የጠበኳቸው እግዚአብሔር በሁሉም ቤት ገብችቼ ካድርጌ ነበር፣ ግን አልመጡም። ሶሶኑብኝ አሁን ላይ ማለት ነው። ምን ቤተሰብ ፍቅር እንደ ከነሱ ጉድ በሉኝ። ዛን ድሮ እኮ ጉድ ነው። እና ለማንኛውም ብዙዎቹ አታስቡ። እንግዲህ ነገሮቹን ለመፈታት ነው ቪዲዮ ያልሰሩ ብዬ አስባለሁ። ሁሉም ነገር ግዴታ የው ሚዲያ ላይ መውጣት የለባቸው እንግዲህ ነገሮች ሊያስተካክሉ ነው ቪዲዮ ሳይሰሩ የቀሩ ብዬ አስባለሁ። እንግዲህ ነገ ደግሞ እግዚአብሔር ያውቃል። ወይም በጥሩ ቪዲዮ ይመጣሉ፣ ወይም ምን እንደተፈጠረ አናቅም። ዛሬ ቪዲዮ አልተለቀቀልንም። እንግዲህ አይዟቸው ብዙ አታስቡ። አንዳንዴ ሰዎች ደግሞ ሄሉ የምትሰድቡ ሴቶች ግን እናንተ ሴት ልጅ ሆናችሁ ሄሉ የምትሰድቡ ሰዎች ግን ጤነኛ ናቸው። ጌታ ፍቅር እኮ ነው። ፍቅር ከባድ ነው እውነት አንዳንዴ ለሰው ልጅ ብታስቡ ጥሩ ነው ብዬ አስባለሁ። እራሳችሁ በራሳችሁ ሲደርሳቸው ነው የምታውቁ ፍቅር ምን እንደሆነ ማለት ነው። እና አሁን ላይ ሄሉ እኔ ስለ ምናለችው እኔ እሱም ማጣት አልፈልግም። ስለዚህ የፈለጋችሁን ልትሉኝ ትችላላችሁ፣ ግን ፍቅር እስከሆነ ድረስ መድን እሱም ማጣት አልፈልግም። ብዙ ነገር ልትናገሩ ትችላላችሁ ለሰው እኔ ምንም አይመስለኝም ብላለች። ለሰው እኔ ቦታ የለኝም የፈለጋችሁን ብትሉኝ፣ እኔ ምንም አይመስለኝም። አሁን ሄሉ ያለችው ልዩ ፍቅር ውስጥ ነው ያለችው ማለት ነው። ግን ያቡ ምን አይታክል ሄሉ ፍቅር አለ ፍቅር የለውም አናቅም፣ እሱን ፈጣሪ ነው የሚያውቀው። ግን ሄሉ በጣም ያበደ ፍቅር ውስጥን የገባችው የገባችሁ አሁን ላይ ማለት ነው እና እግዚአብሔር እንግዲህ አንድ ያደርጋችሁ ብዬ አስባለሁ ምክንያቱም ፈጣሪ ያጣመረ ሰው መቼም ሰው አይለዩም፣ ማለት ነው እና አይለያዩም ብዬ አስባለሁ። እኔ እንደዛ ነው ውስጤ እያመነው ማለት ነው። ቤተሰብ ሄሉና ያቡ እንደማይለያዩ እርግጠኛ እኔ ውስጤ ይነግረኛል። ለምን እንደሆነ አላቅም ቤተሰብ። እና ብዙ አታስቡም። ሄሉና ያቡ ደግሞ መቼም አይለያዩም መቼም ማለት ነው እና ያብ ደግሞ አሁን ላይ በጣም የልጅ ፍቅር አለ። ልጅ ነው የሚፈልገው እንጂ የሉ ፍቅር ኖረ ይህ አይመስለኝ። ብቻ አላውቅም። እሱ ፈጣሪ ነው የሚያውቀው፣ እግዚአብሔር። ያው መጨረሻ ዞሮ ዞሮ እኮ ነው ሉ ጋር መጥቶ አረፈ ብሎ በዛው ተኛው እኮ ጋይስ። ያን ጋር ምን እንደሚፈጠር እናቃለ አናቅ። እንግዲህ ሮማንቲክ ወይ ነገ የሚገርም ቪዲዮ ይለቀቃል ብዬ አስባለሁ። አንዳንድ ሴቶች ግን ተቆጥቡ ሄሉ የምትሳደቡ ሰዎች ማለት ነው እና ፍቅር ከባድ ነው። እውነቴ ነው ምላችሁ። እኛ እንደምናወራ አይ እንዳይመስላችሁ። እግዚአብሔርን ያፈቀራችሁ ሴቶች ታቃላችሁ፣ የወደዳችሁ ሰዎች ታቃላችሁ። ፍቅር የሰው ሕይወት ያጠፋል። እውነቴ ነው ምላችሁ። አሁን እዛ አሁን ላይ ሳስብ ሳስብ ሄሉ ላይ የተረዳው ይሄ ነው። ስለዚህ ሰው ለፍቅር ብዙ ዋጋ ይከፍላል፣ እስከ ጥግ ድረስ ይሄዳል እና ኤሉን እሱን እያየውበት ላ ያ ቦታ ልክ ቦታኔ ያላት ልዩ ፍቅርን ያላት እሱ እንኳን ለሷ እንኳን ቦታ ባይኖርም ኤሉ በጣም ነው የምትወደው፣ አሁን ላይ ማለት ነው እና እሱን ማጣት ስለማትፈልግ ነው በዚህ ልክ እንደዚህ የምትሆነው ማለት ነው ቤተሰብ። ስለዚህ አንዳንዴ ለሴት ልጅ ብታስቡ ጥሩ ነው። ኤሉ በመጥፎ ነገር የምታነሱ ሰዎች ማለት ነው እና ተቆጠቡ። እግዚአብሔርን እናንተም ነገ እኔ ላይ ምን ይደርሰኛል ብላችሁ አስቡ፣ መጥፎ ቃል ሳትናገሩ በፊት ማለት ነው እና የዛሬ መልእክቴ ይህን ይመስላል። ነገ ወይም በምርጥ ቪዲዮ ይመጡልናል ብዙ አታስቡ እንግዲህ። ዛሬ ቀሩ፣ ምን እንደተፈጠረ አናቅም፣ ወይ ነገሮቹ ሊያስተካክሉ ቀሩ። ለምን ቀሩ ብዬም ብዙ ጊዜ እውነት ተደጋግሜ ገብቼ ቼክ አድርግ ያለው ግን ማንም አልመጣም ማለት ነው እና ለማንኛውም አትጨነቁ። ነገ እንግዲህ በጎጎት እንጠብቃለን የኔ ጣም ባላሎች ማለት ነው። እግዚአብሔርን አሁን ግን አላቅም ይናፍቁኛል እናንተ